ኢሞሽናል ነው የኛ ሰው፣ ለመቀጠር ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። አሁን ደግሞ ለሻእቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ አልችልም። ሎሌነትንና አሽከርነትን አሳምረው የሚያውቁት የኦህደድ ብልጽግናዎች ከጀኔራል እስከ ፊልድ ማርሻል ከመርማሪ እስከ መሪ ከሥራ አስኪያጅ እስከ ጠቅላይ ሚኒስትር ከዕድሜያቸው እኩሌታ የላቀውን በዚሁ በተላላኪነት ዘርፍ ተሰልፈን አሳለፍ ነው ማለታቸው አይዘነጋም። ፊልድ ማርሻሉ የሻቢ አሽከር ለመሆን ስላሰፈሰፉ ሰዎች ከጥቂት ሳምንታት በፊት በፓርላማ ሲናገሩ ከተሰሙ ከሁለት ሳምንታት በኋላ ራሳቸው ብርሃኑ ጁላ የሻቢያ አሽከርነትን አሳምረው እንደፈጸሙት የሚያሳይ ዓለም አቀፍ ጥናት ወጥቷል። የኦህዴድ ብልጽግና የኢትዮጵያ ምክትል መንግስት ዋና አስተዳዳሪው የኤርትራው ሻቢያ ሆኖ ኢትዮጵያውያን ስላለቁበት የሎሌነት ዘመን የሚያትተው የገለልተኛ ተቋሙ ጥናት በኢትዮጵያ ሀብት የተገዛ መሳሪያ ኤርትራ እየተራገፈ ኢትዮጵያውያንን ለመግደል የዋለበትን ታሪክ ያስነብባል። የኤርትራን ሰራዊት የምናስገባው እኛ ጀግንነት አንሶን ነው ወይ ሲሉ የነበሩት ፊልድ ማርሻል ብርሃኑ ጁላ ከ2012 ጥር ወር ጀምረው መሳሪያ እየገዙ የሻቢያን ጦር እንዳስታጠቁ፣ ጦርነቱ በተጀመረበት ዋዜማ ላይም ይህንኑ ያስታጠቁትን የኢሳያስ ጦር በባድመ በኩል እንዲሰፍር ስለመደረጉ የሚያትተው ይህ ጥናታዊ ሰነድ የኦህደድ ብልጽግና በኢትዮጵያና ህዝቧ ላይ የፈጸመውን የአገር ክህደት በእንግሊዘኛ ጽፎታል። አገር ወዳድ ኢትዮጵያንና በመከራ ይጠበስ የነበረው የትግራይ ህዝብ እንዲሁም የትግራይ ፖለቲካዊ ማህበረሰብ የኤርትራን ሠራዊት መግባትና በደል ሲናገር ብልጽግና እየካደ ብርሃኑ ጁላ እየሸመጠጡ ዳንኤል ክብረት የታቦታትን ስም መጥራት እስኪቀራቸው ድረስ እየማሉ አብይ አህመድ እየቀጠፉ ዛዲግ አብርሃ ሻረው ሐቅን እየሻሩ የኤርትራ ሰራዊት አልገባም ሲሉ ነበር። እንደገና ደግሞ ገብቷል፣ ግን ሮኬት ተተኩሶበት ነው ሲሉ ከረሙ። ሻቢያ ግን ብልጽግና ጋብዞኝ ገባሁ፣ ስራዬን ስጨርስም ወጣሁ ብሏል። መቀመጫውን ዋሽንግተን ዲሲ ያደረገው ዘሴንተሪ የተሰኘው የምርምር ተቋም ግን የእነዚህን የዘመን ካህዲዎች አገር የመሸጥና የመካድ ዝርዝር አቅርቦታል። በተለይ ከጦርነቱ ዘጠኝ ወራት አስቀድሞ ከጥር 2012ም አንስቶ ሲደረግ የነበረውን ሁሉ ከደህንነት ተቋማት ያገኘውን መረጃ ዋቢ አድርጎ በብዙ ጽፎታል። ኤርትራውያን የአብይና የብርሃኑ ጁላ አለቆች የሆኑበትን ሰሞን በዝርዝር እናቀርበዋለን። ይህ ሪፖርት ይፋ በሆነበት ማግስት ደግሞ ሻቢያ ትናንት አንድ አግራሞትን የሚያጭር መግለጫ አውጥቷል። ከኢትዮጵያ የውስጥ ጉዳይ ላይ ጠፍቶ የሚያውቀው የአስመራው የአዛውንቶች ስብስብ እኛ በሌላ ሀገር የውስጥ ጉዳይ ጣልቃ አንገባም እኮ ይህንን አታውቁምን ብሏል። በኢትዮጵያ ውስጥ ከየትኛውም ጎረቤት በላይ በውስጥ ጉዳይ በአስር ጣቱ ለማማሰል ሲገባና ሲወጣ ይኖረው በተለይም ለአምስት ዓመታት ያህል ከሆደድና እሱ ካስከተላቸው የኢትዮጵያ መንጋዎች ጋር ሆኖ ኢትዮጵያን ለማፍረስ አበክሮ የሰራው ሻቢያ በኢትዮጵያ የውስጥ ጉዳይ ጣልቃ ገብቼ አላውቅም ብሎ ይሸመጥጣል። ቢያንስ አውራው ሻቢያ ኢሳያስ አፈወርቂ የኢትዮጵያን ጉዳይ ዝም ብለን አናይም፣ ከአብይ ጋር የፈጠርነው ጽምዶ ማንም አይበግረውም፣ ከየትኛውን ጉዳይ በላይ የኢትዮጵያ ጉዳይ ስለሚያሳስበን ገብተን የድርሻችንን እንወጣለን ብለው የተናገሩትን ተናግረውም በኦህዴድ ግብዣ ሰላምና ልማት የነበራትን ኢትዮጵያን የብጥብጥ ማዕከል ማድረጋቸውን የዘነጋው ይኸው የሻቢያ መግለጫ ብልጽግናን ዘልፎ ብቻ አልበቃውም፣ የኢትዮጵያን መንግስታት ሁሉ አንስቶ ይጥሏል። የቀድሞ ወዳጁን ብልጽግናን ለመወንጀል የወጣው የሻቢያ ክስ የበግ ለምድ የለበሱ ተኩላዎች ብሏቸዋል። የዓለምን ፖለቲካና ስርዓት ቁጭ ብለው ሲተነትኑ የሚደመጡ አዛውንት ፕሬዚዳንት ያሉት ሻቢያ የአብይ አህመድን ተኩላነት ለመረዳት ሰባት ዓመት እንደፈጀበት እያመነ መሆኑ ነው። ኢሳያስ ከአብይ ጋር ያለን ጽምዶ ሞት ነው የሚለየው እያሉ የገለጹትን የጦርነት ጥምረት ነበር የሚለው ዘሴንተሪ ሪፖርትና የሻቢያ መግለጫ ተመጋጋቢ ናቸው። ከኦህደድ ብልጽግና አሽከርነት ታሪኩን እንጀምረው። እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው ወይ? ሀይል አንሶት ነው የሚያመጣው? እንደ ብርሃኑ ጁላ ያሉ ብልጽግናዎችና መንጋ ደጋፊዎቻቸው የትግራይን ሕዝብ ለመፍጀት የተጋበዘውን የኤርትራ ሰራዊት ያኔ ሲክዱ፣ ዛሬ ደግሞ ገብቶ ያንን ወንጀል መፈጸሙ ሲነሳ እንደሚያንገሸግሻቸው ቢታወቅም ዘ ሴንተሪ የተሰኘው የአሜሪካዊ ምርምር ተቋም ግን ነገሩን ከስሩ ዘርዝሮ ፓወር ኤንድ ብላንደር ዘ ኤሪትሪያን ዲፌንስ ፎርስ ኢንተርቬንሽን ኢን ትግራይ በሚል ርዕስ ጽፎታል። ሻቢያ ከአብይ አህመድና ብርሃኑ ጁላ ጋር የፈጸመውን የእልቂት ጋብቻ መነሻውን ወደኋላ መለስ አድርጎ ከሚያቀርብባቸው ክፍሎች ውስጥ ፕላኒንግ ኤንድ አርማመንት በሚለው ንዑስ ርዕስ ስር እንዲህ ይላል። የኢትዮጵያው ጠቅላይ ሚኒስትር የኤርትራን ማዕቀብ ለማስነሳት ለተባበሩት መንግስታት ደብዳቤ ከጻፉና ማዕቀቡም ከተነሳ በኋላ አስመራ ወደ ሞስኮ በረረች። የሩሲያው በረራ ጦር መሳሪያ ፍለጋ ነበር። ይህ ከሆነ በኋላ በነሐሴ ወር 2011 ዓ ምህረት በሳዋ ወታደራዊ ምረቃ ሲካሄድ ከሩሲያ የተገዙት መሳሪያዎች ለእይታ በቁ። 9k35 ስትሬላ እና ኤስ 125 ኔቫ የተሰኘው ሚሳይል በዚያ የምረቃ ድግስ ላይ ከታዩት ውስጥ ይጠቀሳሉ። ከዚያ ቀደም ብሎ ግን አብይና ኢሳያስ ተከታታይ ጉብኝቶችን በወታደራዊ ተቋማት ውስጥ በኢትዮጵያም በኤርትራም እያካሄዱ ነበር። ይሁን እንጂ በሂደት የሁለቱ መሪዎች ግንኙነት ምስጢራዊና ድብቅ እየሆነ መጣ። የኤርትራ የደህንነትና መከላከያ መሪዎች በተለይም አብርሃ ካሳ፣ ነእመ ማርያም በኢትዮጵያ ውስጥ በአዲስ አበባና አማራ ክልል በኢትዮጵያ ካሉ አቻዎቻቸው ጋር ማለትም ከነ ደመላሽ ገብረ ሚካኤልና ብርሃኑ ጁላ ጋር መሆኑ ነው እየሰሩም ቀጠሉ። አብይ የትግራይ ተወላጆችን በዚያ ወቅት ከመከላከያ እየመነጠሩ ነበር። አስደናቂ በሆነ መንገድ የአብይ ወታደራዊ አዛዦች የኢትዮጵያን መሳሪያና ሰራዊት ጭነው ወደ አስመራ ማጓጓዝ ጀመሩ። በ2012 አጋማሽ የኢትዮጵያ መከላከያ ካርጎ አውሮፕላን ወደ ኤርትራ ይመላለስ የነበረው የጦር መሳሪያና ባለሙያ እየጫነ ነበር። በኋላ ላይ ራሱን የኢትዮጵያ አየር መንገድም ደረቅ ራሽንና የታጠቀ ሰራዊት የሚያመላልሱበት ተቋም አደረጉት። የአየር መንገዱ ባልደረቦች እንደሚያስረዱት በተለይም ከመስከረም 15 2013 እስከ ጦርነቱ ዋዜማ ጥቅምት 10 2013 ድረስ የነበረው የቻርተር አውሮፕላን በረራ መደበኛ ሆኖ ዘልቀው ነበር። ይህም በረራ መሳሪያና ሰራዊት እየጫነ የሚሄድ ነበር። እያለ የሚቀጥለው ሪፖርቱ የዘመናችንን ገዢዎች አገር ሻጭነት በሳተላይት በስለላና በፎቶግራፍ ማስረጃዎች ያስደግፈዋል። እንዲህ ባለ የአገር ክህደት የሚኖር ጠቅላይ ሚኒስትርነት፣ እንዲህ ባለ ወንጀል የደለበ ፊልድ ማርሻልነት ምን ያደርጋል በሚያስብል ደረጃ የኤርትራ ብርጋዴር ጀነራል የኢትዮጵያውን ኤታ ማዦር ሹም ለመምራት ወደ ትግራይ ጦርነት የገቡበትን ሂደት ያስረዳል። ኮማንዴን ኮንትሮል በሚል ንዑስ ርዕስ ስር የጻፈውም የምርመራው ሪፖርት እንዲህ ይነበባል። በኢትዮጵያ ትግራይ ክልል ውስጥ የሚካሄደውን ጦርነት ይመሩታል ተብሎ ገና ከዝግጅቱ ጀምሮ የሚጠበቁት ኤታማዦር ሹሙ ጄኔራል ፊሊጶስ ወልደ ዮሐንስ ነበሩ። እኒህ ጄኔራል የኢሳይያስ ታማኝ ሰውም ናቸው። ይሁን እንጂ የትግራዩን ጦርነት የመሩት ብርጋዴር ጄኔራል ኢዮብ ፍሳዬ ወይም በቅጽል ስማቸው ሓሊባይ የሚባሉት መኮንን ናቸው። እኒህ ሰው ገና ከጦርነቱ ጅማሮ አንስቶ በቅድም ከኢታማዦር ሹሙ የበለጠ የሰሩ ናቸው። ትግራይ እየገቡ እየወጡም ለኢሳያስ ሪፖርት ያደርጉ የነበሩት እሳቸው ነበሩ። ሻቢያዎች ከጦርነቱ በፊት ሲቪል የለበሱ ሰዎችን ወደ ትግራይ አስገብተው ይሰልሉ ነበር። ከዚያም ውጊያው ሲከፈት በምዕራብ በሁመራ አቅጣጫ፣ በማዕከላዊ ማለትም ራማና ዛላንበሳ በኩል ጦሩ ገባ። ይህንን ጦር ደግሞ ከሃሊባይ በተጨማሪ ብርጋዴ ጀነራል ስምዖን ኦቁቡ ወይም ጥጃራስ፣ ሜጀር ጀነራል ሮመዳን ኦስማን አውሊያ የሚባሉ መኮንኖች ይመሩት ነበር። በትግራይ የተፈጸመውን ዝርፊያ የሚመሩት እነዚሁ ሰዎችና መዋቅራቸው ናቸው። ክፍተቶች ነበሩ። በጦርነቱ መሃል በተለይ በዚህ በአድግራት በአድዋ በአክሱም አካባቢ የተከሰቱ ድርጊቶች ነበሩ፣ መጥፎ ድርጊቶች። ያን ጊዜ እንግዲህ የሻቢያ ሰራዊትም መጥተዋል እና የአመራር እጅም ያለበት ፋብሪካዎች ተነቅሎ ተወስደዋል፣ ንብረት ተዘርፈዋል፣ ሰው ተገለዋል። ውሸት፣ ስምሽ ማን ነው ብትባል ብልጽግና የምትል ይመስላል። የኤርትራ ሰራዊት አልገባም ሲሉ እንዳልነበር በመሃላቸው ጸብ ሲሆን ከአመታት በኋላ ጠብቀው የሻቢያ ጦር ፋብሪካ ነቅሎ ወስዷል ለማለት ትናንት የተናገሩትን ማስታወስ አላስፈለጋቸውም። ያኔ መንጋግር ብሎ እንደተከተላቸው ዛሬም አድማጭ እንዳላቸው የሚያምኑት እነ ብርሃኑ ጁላ ግን እያንዳንዱ ድርጊታቸውና እንቅስቃሴያቸው ከሻቢያ ጦር ጋር ሆነው በአገራቸው ላይ የፈጸሙት ክህደትና ወንጀል በሳተላይትም በደህንነትም መሳሪያዎች ተቀርጾ ተቀምጧል። ይህንን ካደረጉ የምርምር ተቋሞች መካከል አንዱ የሆነው ዘሴንተሪ የኦህደድ ብልጽግና ጋብዞት ብቻ ሳይሆን አስታጥቆት ትግራይ ያስገባው የኤርትራን ሰራዊት በትግራይ ክልል ወታደራዊ አስተዳደር ዘርግቶ እንደነበር ከሚታወቀው ፋብሪካና መኪና በተጨማሪ በየግለሰቦች ቤት እየገባ የግል መገልገያዎችን መስረቁን፣ 250 አምቡላንሶች መውሰዱን፣ እጁ የገባለትን የጤና ተቋማት የቻለውን ዘርፎ ሌሎቹን ማውደሙን ይዘረዝራል። ይህ ሁሉ ግፍ ያሳዝናቸው ኤርትራዊ የካቶሊክ ጳጳስ ከትግራይ የተዘረፈን እቃ ማንም ኤርትራዊ እንዳይገዛ ብለው መገዘታቸውን ተከትሎ ለእስራት መዳረጋቸውንም ያስቀምጣል። የኢትዮጵያ ጳጳስና ፓስተር ነን የሚሉ የአብይ አህመድ ሚሊሻ ሆነው የክርስቲያኖችን እልቂት ግፋ በለው በሚሉበት በዚያ ወቅት እንዲህ አይነት ደፋርና ለነፍሳቸው ያደሩ ኤርትራዊ መገኘታቸውን የሚገልጸውን ክፍል ተገርመንበት ስናልፍ ቀጣዩ ገልጽ ላይ የሻቢያ ጦር ከሹካ እስከ ፋብሪካ ከአውቶብስ እስከተሰጣ ልብስ ከመዝረፍም በተጨማሪ በአክሱም የፈጸመውን ጭፍጨፋ በሴቶች ገላና ነፍስ ላይ የፈጸመውን ወንጀልም በዝርዝር ዝርዝር እናነባለን። ይህንን እንዲያደርግ ትጥቅ ሰጥቶ ቂሙና ስልቱ የጋበዘው ግን የኦህደድ ብልጽግና በተለይም ጠቅላይ ሚኒስትር አብይ አህመድ አሊና ፊልድ ማርሻል ብርሃኑ ጁላ መሆናቸውን ታሪክም ህግም ትውልድም የሚዘነጋው ሊሆን አይችልም። በዚህ መልኩ በኢትዮጵያ የውስጥ ጉዳይ ገብቶ አንድ ሚሊዮን ወገኖችን ከኦህደድ ጋር ሆኖ የገደለው ሻቢያ ትናንት ገረም የሚል መግለጫ አውጥቷል። ብልጽግናን ተኩላ ብሎ ፊልድ ማርሻሉን በቀጣፊነት ጠርቶ አንድ ሳምንት ባልሞላ ጊዜ ለሁለተኛ ጊዜ መግለጫ ያወጣው ሻቢያ ከዋሾ ባህሪው የምትነሳ ፈገግ የምታስብል ነጥብ እንዲህ የምትል አካትቷል። የውስጥ ችግራቸውን በኤርትራ ማሳበብ የኢትዮጵያ መንግስታት ሁሉ ጠባይ ነው። በኢትዮጵያ ውስጥ በሚፈጠር ችግር ላይ ጣልቃ ከመግባት ውስጣዊ ጉዳይን ከማባባስና እጅ ከማስገባት በመቆጠብ እናምናለን። በዚህ አቋሙም የኤርትራ መንግስት የአካባቢው ሰላም የተጠበቀ እንዲሆን አስተያየቱን ሲያቀርብ ኖሯል ይላል ይህንን ያለው የኢትዮጵያ ጎረቤት የኬንያ ወይም የሶማሊያ አሊያም የጅቡቲ መንግስት ቢሆን ልክ ነው ያስብላል ከኢትዮጵያ ቀውሶች ጀርባ ጠፍቶ የሚያውቀው ኢትዮጵያውያን ለሰላምም ለልማትም የሚያደርጉትን መፍጨርጨር ለማስተጓጎል ሲላላክ የኖረው ሻቢያ በተለይ ከ2010 ወዲህ ደግሞ ለዘመናት ሲቋምጥለት የነበረውን ኢትዮጵያን መቀመቅ ውስጥ የመክተት ሂደት ከኦህዴድ ጋር ተሰልፎ ሚሊዮኖችን በመፍጀት የፈጸመው ሻቢያ በኢትዮጵያ ጉዳይ እጅ ከማስገባት በመቆጠብ እናምናለን ብሎ ሲናገር በእርግጥም ከዋሾ ባህሪው የሚነሳ ነው ከማለት ውጪ ሌላ ላይ ይባል ይችላል። እዚህ ጋር የአስመራው የአዛውንቶች መማክርት አለቃ የሆኑት ራሳቸው ኢሳያስ አፈወርቂ ያኔ በኦህዴድ ብልጽግና መሳሪያ እየተላከላቸው ለጦርነት ዝግጅት በሚያደርጉበት ወቅት የካቲት 2012 ዓ ም የሰጡትን ማብራሪያ እዚህ ጋር ምስክር መጥራት ይኖርብናል። አቶ ኢሳይያስ ከዐቢይ ጋር ጽምዶ ወይም ጥምረት መፍጠራቸውን ይህም ማንም ሊቀለብሰው እንደማይችል የኢትዮጵያን ጉዳይም ዝም ብለው እንደማያዩትና ጣልቃ ገብተው የኢትዮጵያውን ጠቅላይ ሚኒስትር እንደሚደግፉ ሲናገሩ እንዲህ ነበር ያሉት። የኢትዮጵያን ጉዳይ የራሳቸው ጉዳይ ነው ብለን የምንተው ጉዳይ አይደለም። ልንተጋገዝበት የሚገባ ጉዳይ ነው። በኢትዮጵያ ውስጥ የሚፈጠር ማንኛውም ችግር እኛን ሰለባ ስለሚያደርግ ዝም ልንል አንችልም። ስለሆነም በቀጥታ እየተከታተል ከኛ የሚጠበቅብንን ማድረግ አለብን። ይህንን ለማድረግ ደግሞ ከሁሉም በላይ ኤርትራ ትቀርባለች። ከኤርትራ ውጭ ያለው የራሱ አጀንዳ አለው። እኛስ ምንድን ነው ግዴታችን? ምንስ ማድረግ እንችላለን? እኔ ከሚያሳስቡኝ ነገሮች ሁሉ የበለጠ የሚያሳስበኝ የኢትዮጵያ ሁኔታ ነው። ከኢትዮጵያ በላይ የሚያሳስብ ነገር የለም። ምክንያቱም ይሄን ለውጥ ሊቀለብስ የሚፈልግ ኃይል አለም። እነዚህም በመከላከል ረገድ የሚኖር ብልሃት ወሳኝ ነው። አቃለን ካየነው ነው ግዴታችንን እንድንወጣ ያደርገንም። አሁን እኛና ብያለን ጥምረት ወይም ጽምዶ ምንም አይነት ችግር እንደማይገጥመው እርግጠኛ ነን። የውስጥም የውጭም ጠላቶች እንቅስቃሴ ግንኙነታችንን ወደ ኋላ ይመልሱታል የሚል ስጋትም የለብንም። እኛ በኢትዮጵያ ጉዳይ እጅና እግራችንን አጣምረን

እንዲህ ሲናገሩ የነበሩ አዛውንት መሪ ያሉት ሻቢያ ነው። እንግዲህ ትናንት ባወጣው መግለጫ በኢትዮጵያ ውስጥ የሚመጡ መንግስታት ሁሉ ኤርትራን በጣልቃ ገብነት ይከሳሉ፣ እኛ ግን በኢትዮጵያ ጉዳይ ጣልቃ አንገባም፣ መርሃችን ይህ ነው ሲል ያፌዘው ሻቢያ ከተፈጠረ ጀምሮ መንግስት ከሆነም በኋላና ለሻቢያ መፈጠር ምክንያት የሆነው የኤርትራ ብሔርተኝነት ግን ከእያንዳንዱ የኢትዮጵያ ቀውስ ጀርባ የነበረና ተለይቶ የማያውቅ ሆኖ የዘለቀ ነው። ይህንን የሚክደው የሻቢያ መግለጫ ግን በዚህ አያበቃም። በኢትዮጵያ ውስጥ የያዝኩት ስንዝር መሬት የለም ይላል። ደጋግሞ የጣሰውንና ያፈረሰውን የአልጀርስን ውል በማስታወስም በድንበር ኮሚሽኑ መሠረት የያዝኩት መሬት ነው በማለት ይቀጥላል። እርጅና ብዙውን ነገር ካላስረሳችሁ በስተቀር እስኪ ዛላንበሳ የኤርትራ ግዛት ነው የሚለው የአልጀርስ ውል በየትኛው አንቀጽ ላይ እየሰፈረ ነው? የኢሮብ ሕዝብ ወደ ኤርትራ ይካለላል በጾረና ውስጥ የሚገኙትን ቀበሌዎችም የሻቢያ ንብረት ሆነው ይቀራሉ የሚለው በየትኛው የድንበር ኮሚሽኑ ገጽ ላይ እየተጻፈ ነው ብሎ የሚጠይቃቸው አገር ወዳድ መንግስት አዲስ አበባ ላይ እንደሌለ የሚያውቁት ሻቢያዎች

amnesty for atrocities. Eritrean defence forces must leave Ethiopia and they must not be enabled or permitted to continue their campaign of destruction before they do so. ብልጽግና የጠራውን የኤርትራ ሰራዊት እንዲያስወጣው ጋብዙ፣ ያስገባውን የሻቢ ኃይል ከጥፋቱ እንዲያስቆመው ያልተማጸነ የዓለም ክፍል አልነበረም። የተባበሩት መንግስታት በዝግም በክፍት መድረኮቹ ጠይቋል። የአውሮፓ ህብረት ስለ ህዝብ ሐዘኔታ የለህምን ብሎ የሻቢያን ጦር አስወጣው ሲለምኖታል። አሜሪካ የብልጽግናውን መንግስት የኤርትራን ሰራዊት እንዲያስወጣው በጸጥታው ምክር ቤት ውስጥ ብቻ ከአስር ጊዜ በላይ ጠይቃለች። ሚኒስትሯን አዲስ አበባ ልካ የተለያዩ ሴናተሮችንና ልዑካንንም በአዲስ አበባ አሰማርታ ይህንኑ ስትጠይቅ ቆይታለች። የብልጽግናዎቹ ፕሬዚዳንት ጠቅላይ ሚኒስትር አብይ ግን ለአንቶኒዮ ጉተሬስ ሬድዋን ሁሴን ለአፍሪካ ህብረት ታያዝቀስላሴ ቀስላሴ ለጸጥታው ምክር ቤት ይናገሩ የነበሩት የኤርትራ ሰራዊት ገብቶ የያዘው በአልጀርስ የተፈቀደለትን መሬት ነው እያሉ ነበር። እነሱ ይህንን ሲናገሩ አክሱም እና አድዋ፣ አብይ አዲና ድግራት የሻዕቢያ ሰራዊት የራሱን መስተዳድር እስከ መዘርጋት በቅቶ ነበር። ለውህደዶችና ተላላኪዎቻቸው እና አድዋና አክሱምም በአልጀርስ ስምምነት ለሻቢያ የተሰጡ ናቸው ማለት ነው። አሁን የአስመራዎቹ ሰዎች ይህንኑ የብልጽግና አፍ ተከትለው የያዝነው በድንበር ኮሚሽኑ የተፈቀደልንን እንጂ ከዚያ ውጪ ስንዝር መሬት የለም ማለት ቀጥለዋል። ብልጽግና ደግሞ የዓለም ሕዝብ አስወጣው ሲለው የነበረውን የሻቢያን ጦር አልገባም ሲል እንዳልነበር ፖስታ ይዞ በየኤምባሲው እየዞረ ነው። የእነዚህ ሁለት ኋላ ቀር አምባገነኖች መጨረሻ ግን ሁለቱን አገር ደማቃብተው ሕዝቡንም አገር አሰጥተው አገር አፈርሰው መፈርጠጥ እንደሚሆን ፖለቲካን ለሚያውቅ ሁሉ ድብቅ አይደለም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።